ክርስቶስ ተንሳ ሙታን ባብያ ይል በስልጣን አሰር አሰሮ ለሰይጣን አጋዞ ለአዳም ሰላም እምዚየሰ ኮነ ፍስሐ ወሰላም። ክብራትና ክብራን የኬብሮን መንፈሳዊ ሚዲያ ተከታታዮች፣ ይህ ሳምንታዊ ዜናዎቻችን ናቸው። ዜናዎቹን ይዛልን የምትቀርበው ቡርቱካን ወልዳ ትሆናለች። ከዜናዎቹ ጋር አብራችሁን ቆዩን። ብፁዕ አቡነ ጴጥሮስ አዲስ አበባ ገቡ። ሶስቱ ብፁዕ አቡነ ጴጥሮስ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ባሳለፍነው ሳምንት ማለዳ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳር እና የሰሜን ጎጃ ማህበረሰብ ሊቀ ጳጳስን ጨምሮ ሌሎች አቦሊቃነ ጳጳሳት ተገኝተው አቀባበል አድርገውላቸዋል። እነ ብፁዕ አቡነ ጴጥሮስ ዶክተርን ወደ ሀገር መግባት አስመልክቶ ከቋሚ ሲኖዶስ የተሰጠ መግለጫ እነሆ። ምስራችን የሚሰብክ ሰላምን የሚያወራ ሚጣትን የሚናገር ሰው እግሮቹ በተራሮች ላይ ናቸው። በውጭ ሀገረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክ እና አካባቢው አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያ እና አካባቢው አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያ እና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት መግባት ዓመታዊ ቅዱስ ሲኖዶስ ምልዓተ ጉባኤን እንዲሳተፉ ቅዱስ ቤተ ክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ ይታወቃል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው። የሀገራችንን ሰላም ለማጽናት የቅዱስ ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርበ በመነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱ ተረድተናል። በመሆኑም መንግስት ቅዱስ ቤተክርስቲያናችን የቀረቦቹን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን ነው እናቀርባለን ወደፊትም እግዚአብሔር በሰጠን ምድር አባቶቻችንን በቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችን እና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጅቶች መሆናችንን እንገልጻለን። ቤተ ክርስቲያኑን ለንትናዊ እድገት መንፈሳዊ ትምህርት ቤቶች አገልግሎት እየሰጠ በነበረው አባ ጊዮርጊስ ዘጋስጫ ነፃ የትምህርት እድል መርሐ ግብር ተጨባጭ ውጤት መመዝገቡን አስታውቀዋል። ዘመናዊውን ከአብነት ትምህርት ቤት ጋር በማስተባበር ዘመኑን የዋጀና የቤተ ክርስቲያንን አገልግሎት የተረዱ አገልጋዮች ማፍራት የመርሃ ግብር ዋነኛ ዓላማ መሆኑን በማስተባበሪያዊ የመንፈሳዊ ትምህርት ቤቶች አገልግሎት ማስፋፊያና ማጠናከሪያ ባለሙያ የሆኑት አቶ በላቸው ተናግረዋል። የአባ ጊዮርጊስ ዘጋስጫ ነጻ ትምህርት እድል ሁሉንም ጉባኤ ቤቶች በአካተተ መልኩ በሁለት ዙር ተሰጥቷል ያሉት አቶ በላቸው የተግባር ተኮር ትምህርት የወሰዱ አብነት ተማሪዎች ዘመናዊውን ትምህርት እድል ያላገኙ የአብነት መምህራን እና በዲግሪ ተመርቀው በሙሉ ጊዜ የአብነት ትምህርት የተማሩ ተማሪዎች በመጀመሪያ ዙር የእድሎ ተጠቃሚዎች እንደነበሩ አስታውሰዋል። አክለውም በሁለተኛ ዙር የመንፈሳዊ ኮሌጅ የመግቢያ መስፈርቱን ያሟሉ የትምህርት ደረጃቸው ከአስራ አንደኛ ክፍል በላይ የሆኑ የአብነት ትምህርት ቤት መምህራን እና ከዘመናዊ ወደ አብነት ትምህርት የዲፕሎማ ምሩቃን በእድሎ ተጠቃሚ እንደነበሩ ተጠቁሟል። አያይዘውም ከመንፈሳዊ ኮሌጅ ከሰባ በላይ የሆኑ አገልጋዮች ተመርቀዋል። በተመሳሳይም ከአብነት ወደ ዘመናዊ ከሀምሳ በላይ የሆኑ ተማሪዎች ትምህርታቸውን ጨርሰው በቤተ ክርስቲያን እና በመንግስት መዋቅር ውስጥ ገብተው እያገለገሉ ይገኛሉ። እንዲሁም ከዘመናዊ ወዳብነት በአንደኛው ዙር ሰላሳ ስምንት ተማሪዎች ተመረቁ ሲሆን በያዝነው ዓመትም በያዝነው ዓመትም በመንፈሳዊ ኮሌጅ ያሉ ሁለት ተማሪዎች ጨምሮ ሰላሳ ተማሪዎች የተማሩ እንደሚገኙ ገልጸዋል። የወጀት እጥረት በመርሃ ግብሩ የተመረቁ ተማሪዎች አምኖ አለመቀበል እንዲሁም በቤተ ክርስቲያን መዋቅር ያሉ ክፍተቶች የገጠሙ ችግሮች መሆናቸውን ያነሱት ባለሙያው በአሁኑ ሰዓት ቀድሞ የገቡትን ተማሪዎች ተምረው እንዲጨርሱ እና ና የተሻለ አማራጭ ለመጠቀም ሲባል ላለፉት ሁለት ዓመታት አዳዲስ ተማሪዎች የእድሉ ተጠቃሚ ማድረግ ሳይቻል ቀርተዋል ብለዋል። ቀደም ሲል ሲሰራበት በነበረው የነጻ ትምህርት ዕድል አፈጻጸም ዙሪያ በተሰራው ምዘና መሰረት የተያዩ ችግሮችን በመፍታት ዘመኑን የዋጁ አሰራሮችን በተከተለ መንገድ መርሃ ግብሩን ለመጀመር ስራዎች እየተሰሩ ይገኛሉ ሲሉ አስታውቀዋል። በተመዘገቡ ተጨባጭ ውጤቶች እና ለውጦች መርሃ ግብሩ እንዲቀጥል፣ በተጨማሪም እየተማሩ ያሉ ተማሪዎች ትምህርታቸውን እንዲጨርሱ ማህበራት እና በጎ ፈቃደኛ ምእመናን ድጋፍ እንዲያደርጉ መልእክታቸውን አስተላልፈዋል። የቅዱስ ሲኖዶስ ምልዓተ ጉባኤ ለተፈጠሩት ችግሮች መፍትሄ በመስጠት ሐዋርያዊ አደራውን እንዲወጣ በልጅነት መንፈስ ዝቅ ብለን እንማጸናለን የሰንበት ትምህርት ቤቶች አንድነት የሰንበት ትምህርት ቤቶች አንድነት ግንቦት 6 ቀን 2017 ዓ.ም በተደረገው ስብሰባ የዘንድሮ የቅዱስ ሲኖዶስ ምልዓተ ጉባኤ በርካታ ስር ነቀል ለውጦች ማምጣት የሚችል ለነገይቶ የቤተ ክርስቲያንን ተረካቢ ወጣቶች መሰረት የጣለ እንዲሆን ያለመ ምክረ ሐሳብ ተወያይቶ ማቅረቡን አስታውቋል። ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርበው መፍትሄ እንዲሰጥባቸው ከቀረቡት ውስጥ የቤተ ክርስቲያንን ሲኖዶሳዊ ልዕልና እና አንድነትን ማስጠበቅ፣ የቤተ ክርስቲያን አስተዳደራዊ ችግሮች በመለየት መፍታት፣ የስነ ምግባር ግድፈት እና የቀኖና ጥሰት መበራካት፣ በሀገራዊ እና ዓለም አቀፋዊ ጉዳይ ላይ የሚኖር ተሳትፎዎች ዋና ዋና ጉዳዮች ስለመሆናቸው በመልእክቱ ተላልፏል። ሐሰተኛ የሆኑ የኑፋቄ ትምህርቶች፣ በሰላም እጦት የሚገኙ አህጉረ ስብከቶች፣ የሰበካ መንፈሳዊ ጉባኤ ሚና፣ የሀገር የሀብት ብክነት፣ ዘመኑን የዋጀ የአሰራር መንገድ መዘርጋት፣ መንፈሳዊ አገልግሎት ላይ የሚስተዋሉ እና አፈንግጠው የወጡ ስርዓቶችን፣ በከተማ ልማት መስፋፋት የምእመናን ከአምልኮ ስፍራ መራቅ፣ ሀገራዊ የችግሮች አፈታት መንገዶች ላይ ምልዓተ ጉባኤው በስፋት እንዲወያይ አንድነቱን በዝርዝር ካስቀመጣቸው ሀሳቦች መሀል ይገኙበታል። እነዚህ እና ሌሎች የውይይት ሀሳቦች በዝርዝር በማቅረብ ቅዱስ ሲኖዶስ ምልዓተ ጉባኤ መፍትሔ በመስጠት ሐዋርያዊ አደራውን እንዲወጣ በልጅነት መንፈስ ዝቅ ብለን እንማፀናለን በማለት አንድነቱ መልዕክቱን አጋርቷል። ጸዲቁ አቡነ ተክለ ሃይማኖት የፍልስታ ጽም በዓል በዩናይትድ ኪንግደም ሊቨርፑል መካነ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን በድምቀት ተከበረ። የቅዱስ ሲኖዶስ ምልዓተ ጉባኤ ቅድስት ሥላሴ ዩኒቨርሲቲ ማስፋፊያ ሕንጻና የብድር ውል በተመለከተ በያዘው አጀንዳ ቁጥር ሰባት በስፋት ተወያይተው የሚከተለውን ውሳኔ ያሳልፏል። በስራ ሂደት የተፈጠሩትን የሕግና የመዋቅር ጥሰቶች በማረምና በማስተካከል የቅድስት ቤተ ክርስቲያን ጥቅምንና ክብርን በማስጠበቅ ሁሉም ተቋማት ሕግንና መመሪያ የጠብቀው በመሆኑ፣ አንደኛ በዩኒቨርሲቲ መዋቅር አስተዳደር መሰረት የዩኒቨርሲቲ አስተዳደርም ሆነ የጽህፈት ቤቱ አጠቃላይ ስራ ተጠሪነቱ ለዩኒቨርሲቲ ስራ አመራር ቦርድ እንደመሆኑ መጠን ዩኒቨርሲቲ በመጀመሪያ የስራ እቅዱን ለስራ አመራር ቦርድ አቅርቦ በማስገምገም ካጸደቀ በኋላ ወደ ጠቅላይ ቤተ ክህነት አቅርቦ ሲፈቀድ ወደ ትግበራ መግባት ሲገባው የስራ አመራር ቦርድም ሆነ ጠቅላይ ጽፈት ቤት ባላጸደቀው ፕሮጀክት በቋሚ ሲኖዶስም ሆነ በምልዓተ ጉባኤው ሳይፈቀድ ከፍተኛ ብድር መበደሩ ተገቢ ስላልሆነ ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር የገባውን የብድር ውል ስምምነት እንዲያቋርጥ፣ ሁለተኛ ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያ ዙር የወሰደውን ብድር 166 ሚሊዮን 4499 ብር 91 ሳንቲም በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣ ያስያዛቸውን የሁለቱም ህንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎች በመረከብ ተመላሽ እንዲያደርግ፣ ሶስተኛ የዩኒቨርሲቲው ተጨማሪ ህንፃ መገንባቱ የሚደገፍ እና ለዩኒቨርሲቲ ተጨማሪ ገቢ የሚያስገኝ በመሆኑ የመጀመሪያው የማስፋፊያ ህንፃ ግንባታ ከውስጥ ገቢ ላይ በጀት በመመደብ ግንባታው እንዲያስቀጥል። አራተኛ በቀጣይ አዋጭ የሆኑ ፕሮጀክቶች ለማልማት የአዋጭነት ጥናትና እንደገና በተገቢው ሁኔታ ማጥናትና ለምን አይነት አገልግሎት እና ምን ያህል ስፋት ወይም ወለል ያለው ህንፃ ቢሰራ አዋጭ የሆነ እንዴት መጠቀም ይቻላል የሚለውን መለየትና ማጥናት ስለሚገባ በጠቅላይ ቤተ ክህነት በኩል ገለልተኛ አጥኚ የባለሙያ ኮሚቴ ተቋቁሞ ተጠንቶ በቋሚ ሲኖዶስ እየታየ ተግባር ላይ እንዲውል። አምስተኛ በየደረጃው ያሉ የቤተክርስቲያኒቱ ተቋማት የቤተክርስቲያናችንን አንጡራ ሀብት ህንፃዎች፣ መሬቶችና ሌሎች ቋሚ ንብረቶች በማሳየት መበደሩ ከቀጠለ በዋስትና የተያዙ ቋሚ ንብረቶች እየተሸጡ ቋሚ ንብረት አልባ ስለሚያደርጋት ያልተገቡ ብድሮችን ማስቆም እንዲቻል በየደረጃ ያሉ በጠቅላይ ጽሕፈት ቤት ስር የሚገኙ ድርጅቶች እና የትምህርት ተቋማት የይዞታ ማረጋገጫ ካርታዎች በማዕከል ደረጃ በጠቅላይ ጽሕፈት ቤት ተደራጅቶ እንዲቀመጥ ሆኖ ጠቅላይ ጽሕፈት ቤት ሳያሳውቅ በቅዱስ ሲኖዶስ ምልዓተ ጉባኤ ሳይወሰንና ሳይፈቀድ የትኛውም ተቋሚ ንብረት በማስያዝ ብድር መበደር እንዲቆም ለሁሉም አህጉረ ስብከት መመሪያ እንዲተላለፍ ይደረግ በማለት ቅዱስ ሲኖዶስ ወስኗል። የቅድስት ሥላሴ ዩኒቨርሲቲ ሕንጻ መሰረት ድንጋይ ጥር 4 2016 ዓም በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ እንደተቀመጠ የሚታወስ ነው። በሸገር ከተማ ሀገረ ስብከት የሰበታ ገላን ጉዳና ፉሪ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ያስገነባው ባለ ሶስት ወለል ሕንጻ ተመረቀ። በሸገር ከተማ ሀገረ ስብከት ቤተ ክህነት ጽሕፈት ቤት አዲስ ያስገነባውን ባለ 3 ወለል ሕንጻ ላለፉት 3 ዓመታት በግንባታ ላይ ቆይቶ፣ በብፁዕ አቡነ ሳዊሮስ የሸገር ከተማና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ፣ ብፁዓና ባር ሊቃነ ጳጳሳት፣ የሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ጥበባት ደምሰ ሰመርሻ፣ የሰበታ ገላን ጉዳ ስራ አስኪያጅ መላከ ሰላም ቀሲስ አለማየሁ ተፈራ፣ የሀገረ ስብከቱ የስራ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች ጀምሮ ጥሪ ተደረገላቸው፣ የክብር እንግዶችና ምእመናን በተገኙበት በታላቅ ድምቀት ተመርቋል። ለጌርጌሴኖን የአእምሮ ህሙማን መርጃ ማዕከል የልብስ፣ የምግብና የንጽሕና መጠበቂያ ድጋፍ ተደረገ። ብፁዕ አቡነ ኤልሳ የኖርዲክ እና የግሪክ አህጉረ ስብከት ሊቀ ጳጳስ የሚመራው የዝክረ ነዲ አበቢነ የበጎ አድራጎት ድርጅት በአዲስ አበባ ከተማ በስተሰሜን አቅጣጫ እንጦጦ ተራራ ስር የሚገኘው ጌርጌሴኖን የአእምሮ ህሙማን ማዕከል ተገኝቶ የተለያዩ ድጋፎች አድርጓል። ብፁዕ አቡነ ኤልሳ የኖርዲክ እና የግሪክ አህጉረ ስብከት ሊቀ ጳጳስ እንደተናገሩት እዚህ ቦታ እርዳታ ስናደርግ አሁን ሁለተኛ ጊዜ ነው። ዛሬ ምግብ፣ ልብስ እና የንጽህና መጠበቂያ ይዘን መጥተናል። ወገንም መርዳት በወገን ነው። ወገኖቻችን ከውጭ ድርጅቶች ይልቅ በኢትዮጵያውያን ቢረዱ እንዴት ያምራል! በዚህ መሰረት ድርጅታችን የሃይማኖት የዘር ልዩነት ሳያደርግ ለመላው ኢትዮጵያውያን ችግረኞች እየረዳ ነው። ዝክረ ነዳያን ይህንን አጠናክሮ ይሰራል ብለዋል። ንጹሕነታቸው በማዕከሉ ያሉ ችግረኞች ህምሟን እግዚአብሔር አምላክ ጤናውን ይስጣቸው ብለዋል። አቶ መለስ የጌርጌስነውን ድርጅት ስራ እንደገለጹት ዝክረ በማህበር ለሁለተኛ ጊዜ መጥቶ እርዳታ አድርገውልናል። ይህ እርዳታ በብፁ አባታችን አስተባባሪነት የሚከወን ነው። ብፁነታቸው በዚህ ጊዜ ችግረኞችን አስበው መርዳታቸው ትልቅ ነገር ነው። እግዚአብሔር አምላክ ብፁ አባታችንን በእድሜ ይጠብቅልን ብለዋል። የዝክረ ነዲያን የበጎ አድራጎት ማህበር የሂሳብ ሰራተኛ አቶ ምስጋናው አለሙ በበኩላቸው በብዙ ቦታዎች ድጋፍ አድርገናል። እዚህ ጌርጌሴኖንም ለሁለተኛ ጊዜ እርዳታ አድርገናል። ወደፊትም በሀገሪቱ ውስጥ ችግር በደረሰባቸው ቦታዎች ከመድረስ ወደ ኋላ አንልም። ብፁዕነታቸውም እያስተባበሩ ነው እየሰራን የምንገኘው። ብፁዕነታቸው ለወገኖቻቸው የሚቆረቆሩ ታላቅ አባት ናቸው ያሉ ሲሆን ለጌርጌሴኖን በስዊድን ልብስ ያሰባሰቡት ወይዘሮ ሰርካለም በስዊድን ሀገር በዝክረ ነዳያን የበጎ አድራጎት ድርጅት አማካኝነት ልብስ እያሰባሰብን ነው ለመስጠት መሰጠት ያስፈልጋል። ይህ ስራ የምንሰራው በብፁዕ አባታችን ምክንያት ነው ብለዋል። በመጨረሻም ብፁዕ አቡነ ሕርያቆስ የጣሊያን እና አካባቢው አህጉረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት፣ ብፁዕ አባታችን ካላቸው እያወጡ በውጭ ያሉ ኢትዮጵያውያንን እያስተባበሩ የተቸገሩትን ወገኖች የሚረዱ ታላቅ አባት ናቸው። ብፁነታቸው ለእኛ አርአያችን ናቸው። እግዚአብሔር አምላክ በማዕከሉ የሚገኙ ህሙማንን ይፈውስልን ብለዋል። ብፁዕነታቸው አያይዘው በበጎ አድራጎት ስራው የተባበሩትን ሁሉ አመስግነዋል። የህንድ ኦርቶዶክስ ቤተ ክርስቲያን እየደረሰባት የሚገኘው ከዓለም አቀፍ መድረክ እና ከኦርቶዶክሳዊ አንድነት የማግለል ሙከራ በጽኑ አወገዘች። ባለፉት ቀናት በግብፅ መሪነት ሲካሄድ የቆየው የመካከለኛው ምስራቅ ኦሬንታል አብያተ ክርስቲያናት ጉባኤ የተባለው አደረጃጀት ተመሰረትኩበት ከሚለው ዓላማ ውጭ የህንድ ቤተ ክርስቲያንን እውቅና ማንሳቱ እና በማንኛውም የቁርባንና የቁርባናዊ አንድነት በስነ መለኮታዊ ውይይቶች ላይ ጉባኤው ተገንጣይ አንጃ ሲል የጠራት የህንድ ቤተ ክርስቲያን ተወካዮች በተገኙበት እንዳይካሄድ ወይም አንሳተፍም የሚል መግለጫ ማውጣታቸውን ተከትሎ የህንድ ቤተ ክርስቲያን በዛሬ ዕለት በውጭ ግንኙነት መምሪያዋ አማካኝነት ጋዜጣዊ መግለጫ ሰጥታለች። የህንድ ቤተክርስቲያን ፓትርያሪክ ሲኖዶስ እና ራሱን የቻለ ሐዋርያዊ ያልተቋረጠ መሰረት እና አደረጃጀት ያለው መሆኑን በመግለጽ ቡድኑ ወይም አንጃ አለመሆኗ ገልጻለች። ከ1974 ጀምሮ የተቋቋመው ትይዩ አደረጃጀት ንጹህ የሆነውን የህንድ ቤተ ክርስቲያን ቀኖናዊ ተቋም መገዳደር እንደቀጠለ የገለጸው መግለጫ የማላንካራ ቤተ ክርስቲያን እና ለረጅም ጊዜ የቆዩ የፍርድ ግጭት ምንጭ ሆኖ መቆየቱን ይናገራል። የህንድ መንግስት ወደ ፍርድ ቤት ያመሩትን እነዚህ አካላት በመዳኘት የህንድ ቤተ ክርስቲያን ህጋዊ መሰረት ያላት ሆና መቀጠል እንደሚገባት መወሰኑን ያስታወሰው መግለጫው እነዚህ ውሳኔዎች በዓለም አቀፍ ደረጃ ለሁሉም የሚመለከታቸው ኢኩመኒካዊ እና ስነመለኮታዊ አካላት እንዲያውቁት ተደርጎ እንዲያውቁት ተደርጓል ብለዋል። የሶስቱ ኦሬንታል አብያተ ክርስቲያናት ጉባኤ ክልላዊ ሆኖ ሳለ በመካከለኛው ምስራቅ ስለማትገኘው ይልቁንም በእስያ አህጉር ባለችው ህንድ ጉዳይ መነጋገሩ እንዲሁም ተቋቋመ ከተባለለት አላማ ውጪ በዚህ አጀንዳ ተነጋግሮ የህንድን ቤተክርስቲያን እውቅና የመንፈግ አካሄድ ተቀባይነት የሌለው መሆኑን ነው የገለጸው የማላንካራ የኦርቶዶክስ ቤተክርስቲያን ጨምሮ የቅድስት ኤች ሚአዚን። የአርመን ሐዋርያ ቤተ ክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባል ባልሆኑበት ባልተሳተፉበት ከፓን ኦርቶዶክስ የንግግር አካላት ውጭ ጠቅላላውን ኦሬንታል ኦርቶዶክስን የሚወክል ስልጣን ያለው አንድም አካል በሌለበት መወሰኑንም ነው መግለጫው የጠቆመው። ከ2017 የማላንካራ ኦርቶዶክሳዊ ቤተ ክርስቲያን ዓለም አቀፍ ደረጃ ለማግለል የተደረገው ሙከራዎች የኦርቶዶክስ አደረጃጀቶችን ተበታትነው እንዲኖሩ የማድረግ ሂደት መሆኑን ገልጻለች ከ2017 ጀምሮ የማላንካራ ኦርቶዶክስ ቤተክርስቲያን በአለም አቀፍ ደረጃ የማግለል ለማግለል የተደረጉ ሙከራዎች የኦርቶዶክስ አደረጃጀቶችን ተበታትነው እንዲኖሩ የማድረግ ሂደት መሆኑን ገልጻለች በሶሪያ ፓትራሪክ በህንድ አዲሱ ካቶሊኮስ የመሾም ሂደቱን ለትይዩ ተዋረድ ሰፋ ያለ የቤተክርስቲያን ተቀባይነት ለማግኘት የታሰበ እርምጃ መሆኑን የገለጸችው ቤተክርስቲያኒቱ የማላንካራ ቤተክርስቲያን ይህንንም አግባብ ባለው አለም አቀፍ ቤተክርስቲያን እና ኢኩሜኒካሊ መድረኮች ላይ ስልታዊ በሆነ መንገድ እንደምትፈታው ነው የገለጸችው። ስልታዊ በሆነ መንገድ እንደምትፈታው ነው የገለጸችው። ቤተ ክርስቲያኗ ለኦሬንታል ኦርቶዶክስ ቤተክርስቲያን አንድነት እና የስነ መለኮታዊ ስምምነት ቁርጠኛ መሆኗን ማንኛውም ሂደት ፈውስና እርቅ የታሪካዊ እውነታዎችን የቤተክርስቲያንን መርሆችን መከባበር መሰረት ባደረገ መንፈስ ወደፊት የሚደረጉ ንግግሮች በዚህ መልኩ እንደሚመራ እናምናለን ብላለች። የመካከለኛ ምሥራቅ ኦሬንታል አብያተ ክርስቲያናት ጉባኤ የተባለው በግብፅ የሚመራው አደረጃ ደም ኤዴር ስልጣን የኢትዮጵያ ታሪካዊ ገዳም የግብፅ ንብረት ነው በማለት ባወጣው አደናጋሪ መግለጫ የኢትዮጵያ ቤተክርስቲያን በወቅቱ በቂ ምላሽ መስጠቷን አይዘነጋም። ቤተ ክርስቲያን 44 ጥንዶች ልትሞሽር ነው። በኢትዮጵያ ጃንደረባ ትውልድ ጃን ቃና ዘገሊላ ላይ የቅድመ ጋብቻ ትምህርት ያስተማራቸው 44 ጥንዶች ግንቦት 21 ቀን 2017 በቶታል ደብረገነት ቅዱስ ሥላሴ ካቴድራል ሊደር እንደሆነ ተገለጸ። የኢትዮጵያ ጃንደረባ ትውልድ ከተመሰረተበት ጊዜ ጀምሮ በማህበሩ አገልግሎት ላይ ካሉ የውስጥ አባላት መካከል 47 የሚሆኑት በሥርዓተ ቤተ ክርስቲያን ጋብቻቸውን የፈጸሙ መሆናቸውን ኃላፊው ዲያቆን በረከት በረከት ሥላሴ ሸቱ የገለጹት ሲሆን በጃን ቃና ዘገይላ ስር ደግሞ ጥር 28 2015 በታሪኩ የመጀመሪያ በሆነው የብዙኃን ጋብቻ መርሃ ግብር 23 ጥንዶችን መዳራቸው የጃን ቃና ዘገይላ አስተባባሪ ወይዘሪስ መቅደስ ጌታውን ጨምረው ገልጸዋል። ጃን ቃና ዘገይላ ፕሮጀክት በወርሃዊው መጋቢት 2017 በጠቅላይ ቤተ ክህነት ጽርሃ ተዋሕዶ አዳራሽ ለአንድ ወር ያህል ለአራተኛ ዙሪያ ያዘጋጀውን የቅድመ ጋብቻ ትምህርት ለ350 ወጣቶች የሰጠ ሲሆን ትምህርቱን ከወሰዱ 44 የሚሆኑ ጥንዶች የብዙኃን ጋብቻ ብቻ በተሰኘ ቤተ ክርስቲያን ልጆቿን በህብረት በምትድርበት ልዩ መርሃ ግብር ተሳታፊ እንደሚሆኑ ተገልጿል። የብዙኃን ጋብቻ የዝግጅት ሂደት እና የጋብቻ ስርዓት ስለሚፈጸምበት ሁኔታ ተብራርቷል ተብራርቶ የቀረበ ሲሆን በተጨማሪም ይህ የብዙሃን ጋብቻ መርሐ ግብር አላማ ያደረገው ወጣቶች በስርዓተ ቤተክርስቲያን ጋብቻቸውን እንዲፈጽሙ ለማድረግ ቤተክርስቲያን ልጆቿን በህብረት የምትድርበት ቀን ለመፍጠር እና በሰርግ ምክንያት አድርጎ የሚሰበሰቡ ትልልቅ በሰርግ ምክንያት አድርገው የሚሰባሰብ ትልቅ ኦርቶዶክሳዊ ቤተሰብ ና ማህበረሰብ ለመገንባት እንደሆነ ተገልጿል። በዚህም መሰረት እግዚአብሔር በዚህም መሰረት እንደ እግዚአብሔር መልካም ፈቃድ 44 ጥንዶች ግንቦት 1 ቀን 2017 ዓ.ም በቶታል ደብረገነት በቶታል ደብረገነት ቅድስት ሥላሴ ካቴድራል ብፁዓን አበው ሊቃነ ጳጳሳት በተገኙበት በደማቅ ስነ ስርዓት ጋብቻቸውን የሚፈጽሙ ይሆናል። በመግለጫውም ምዕመናን በዚህ ቀን በካቴድራል ተገኝተው የደስታችን ተካፋይ እንዲሆኑ ሙሽሮችንም በጸሎት እንዲያስቡ ጥሪ ይቀርቧል። በቀጣይ ዓመትም ከስርዓተ ቤተ ክርስቲያን ውጭ ጋብቻቸውን የፈጸሙ ምዕመናን ቃል ኪዳናቸውን የሚያደሱበት በጋራ ሥጋ ወደሙ የሚቀበሉበት መርሐ ግብር እንደሚያዘጋጅም ወይዘሪት መቅደስ አሳውቀዋል። ጃን ቃና ዘገይ ላይ የብዙሀን ጋብቻ የሚያደርገው በደጋግፍ ቤተክርስቲያኖች የገንዘብ እና የአይነት ድጋፍ ሲሆን ዓላማውም ገብቷቸው ቤተክርስቲያንን አደራ ተቀብለ ይህ ታሪካዊ መርሃ ግብር እንዲሳካ የበኩላቸውን ጥረት ላደረጉ አጋር ተቋማት፣ ግለሰቦች በመግለጫው ምስጋና ቀርበዋል። የብፁዕ አቡነ ማቴዎስ ወላጅ አባት አባሆይ ክንፈ ሚካኤል የዋላሸት ከዚህ ዓለም ድካም አረፉ። ብዙሀን አባቶች በአባ ሆይ ክንፈ ሚካኤል የኋላ ሸት እረፍት አስመልክተው መላው ቤተሰቦቻቸውን አጽናንተዋል። የአረጋዊ አባት ስራ ተቀብር ግንቦት 13 ቀን 2017 ከነጳጳሳት በሚገኙበት በምስራቅ ሸዋ ሀገረ ስብከት በሉሜ ወረዳ በኤጀሬ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ይፈጸማል።